ሮዛ ምኞት በከፊሉም ቢሆን አልተሳካለትም። ምክንያቱም ባንቴሮ ሽባ አድርጋ ቤት ውስጥ እየተጫወተችበት እያስፈራራችሁ እናም ለዴቭ እንዳይነግረው በህክምናው እያሳበበች መቆየትን ሚስጥሯን መደበቅን ነበር አይፈለገችው። ግን ሄዋን ደርሳባት ማለት ነው እንግዲህ በባለፈው ክፍል ብርቱካን ሊበላ ሰጣው። ብርቱካን በቆረጠበት ቢላዋ ልትወጋው እና እኔ ከወጋሁት የመጀመሪያ ተጠርጣሪ ዴቭ ነው የሚሆነው፣ እኔ እስከሚጠረጥሩኝ ድረስ አንድ መንገድ እፈልጋለሁ ብላ ዴቭን ለማስወንጀል ባንቴሮ ልትወጋው ስትል፣ ባንቴሮም እየጠበቃት ነበረ እና እጇን ይዞ ሲታገላት መሬት ላይ ጥላው ነበረ እና እሷም እየታገለች ቢላዋውን ለመውሰድ ስትታገል ዴብና ሄዋን ገብተው ምን እየተፈጠረ ነው? ምን እያደረጋችሁ ነው? እንዴትስ ሊወድቅ ቻለ? ለምንድን ነው ለማንሳት ያልጣርሹ ብሎ ሲላት፣ እሷም ቢላዋውን አስቀምጣ እየሮጠች ወደ ጓዳ ገብታ ነበረ። ዴብም እንግዲህ ርቦት ምግብ ለመፈለግ ምግብ ለማምጣት ብርቱካኑን ለመውሰድ ሲል ነው የወደቀው ብላው ነበር። እና እሱን ሀሳብ ይዞ ነበረ እሷ እንዴት እስከሚርበው ድረስ ትጠብቂያለች? እንዴት በጊዜ አሰጪውን ብሎ ሊቆጣ ሲል እንዴት ትቆጣኛለህ? እኔ ልጅህን የተሸከምኩ ሴት ነኝ። እና እሱን ለምን አልተንከባከብሽም ብለ ትቆጣኛለ ሆ። እኔ እኮ ይደክመኛል ብላ እንግዲህ ችግሮቿን እንደተለመደው እሱን ማሸነፍ ችላለች ማለት ነው። ሄዋን ግን ነገሮችን በትኩረት የምታይ ሰውናት እና ፓንቴሮን ምግብ ለመፈለግ እንዳልወደቅ አውቃለሁኝ ምክንያቱም ቢላዋ የነበረው እሷ እጅ ላይ ነበረ። ስትታገሉ ነው የወደቅከው። እናም እውነቱን እንድትነግረኝ እፈልጋለሁ። እኔ ዴቭ አይደለሁም። ነገሮች እንደወረዱ እሱ የዋህ ስለሆነ በየዋህነቱም እግዚአብሔር እስካሁንም ድረስ የጠበቀው የዋህ ስለሆነ እኔ ግን እንደሱ የዋህ አይደለሁም። ነገሮችን መርምሬ ነው ጠርጥሬ ነው ምደርስባቸው ብላ ስትለው እንግዲህ ስለጠረጠርሽ ነው ብሎ ሊደብቃት ቢፈልግም አወታታ እውነቱን እንዲነግራት አድርገዋለች። ልትወጋኝ ልትገለኝ ነበረ። ይሄም ማለት እሷ ተጠያቂ እንደማትሆን የመጀመሪያ ተጠርጣሪ ዴቭ እንደሚሆን ታውቃለች። ምክንያቱም እኔ ዴቭ ላይ ተኩሼበታለሁ፣ ልገለው ሞክሬው ነበረ፣ እናም ደግሞ ከሶኛል። ተጠርጣሪ የሚሆነው ዴቭ ነው። ዴቭ ታስሮ እሷ መፍትሄ ትፈልጋለች፣ ወይም ከሀገር ትሸሻለች፣ ወይም የሆነ ነገር ታደርግ ነበረ እና ያን አስባ ለረዥም ጊዜ ያወጣችው ያወረደችው ሀሳብ ነው ያ ነገር ልትፈጽም ነበረ፣ ግን እኔም ታገልኳት ብሎ እውነቱ ሲነግራት እንግዲህ እሷም ነገሮች ባንቴሮን ከዚህ በፊት እንደ ጠላት እየኝ እኔም ጠላታችሁ ነኝ እዚህ ቤት እስካለው ድረስ እኔ ሁሌም ከእናንተ ተቃራኒ ነኝ ብላው ነበረ። ግን አሁን ላይ ለደቡ እውነቱ ሊነግራት እንደፈለገና ሊነግራት እንደነበረ ነግሪያት ነው ልትገለኝ የነበረው ብሎ ሲነግራት እሷንም እሱ ለማዳን ከሱ ጎን ለመሆን መርጣ ለዴል እስቲ የሕክምናውን ፕሮሰስ እንዴት እንደሆነ ለምን እስካሁን ዝም እንዳሉ ቼክ ማድረግ አለብን። እኛ ካልጎተጎጥናቸው ዝም ካልናቸው እኮ እነሱም ዝም ነው የሚሉት። እና እስቲ ደውለት ጠይቅ፣ ኢሜላቸውም ቼክ አድርግ ብላ ስትለው፣ በየቀኑ ኢሜል ቼክ እያደረግኩ ነው። በዲ በኩል ያለውን ፕሮሰስ ጨርሻለሁ። ቪዛውንም የሕክምናውን ሪፖርት አዘጋጅቻለሁ። ግን የእነሱ ምላሽ እየጠበቅኩ ነው ብሏት ነበረ። እንግዲህ ኢሜሉም ቼክ ሲያደርግ ድጋሚ የተላከ ኢሜል አልነበረም። እስቲ ደውልላቸው ብላ እንዲደውል ስታደርገው፣ ግን እናንተ በነገራችሁን ምላሽ መሰረት አሁን ላይ ባንቴሮ ጥሩ ሁኔታ ላይ እንደሚገኝ ተስፋ እናደርጋለን እና ታክሟል፣ ድነዋል ስላላችሁን እኛም ሀሳቡን ትተነዋል ብሎ መልስ ሰጥተውት ነበረ እና እሱም ተደናግጦ ስልኩ ስልኩን ኢሜሉን ቼክ ለማድረግ ሲሄድ ምንም የተላከ ኢሜል እንደሌለ ቼክ ሲያደርግ፣ ሄዋን ግን ቆያምጣ ውስጥ ይብላ ስልኩን የጠፋውን ኢሜል መልሳ ስታየው እንግዲህ ከዚህ በፊት ሮዛ የላከችውን በአንቲ ሮዝ ያገር ታክሟል፣ ህክምና አግኝቷል፣ ስለ ትብብራችሁ በጣም እናመሰግናለን የሚለውን ሚሴጅ አግኝታ ይህ ሚሴጅ ማን ነው የላከው ተባብለው እንግዲህ ሲጠይቃት፣ እሷ ላይ ሲያፈጥ፣ ምናልባት ሉሊት ትሆናለች አለችው። ሉሊት ለምን ብሎ ሲጠይቃት፣ ከዚህ በፊት ብዙ ነገር አድርጎባት ነበረ። ምናልባት እሱን ለበቀል የእሱን የመበቀል ሀሳብ እንግዲህ ሀሳቧ ላይ ነበረ ማለት ነው። ለዛ ነው ያደረገችው ብላ ከዚህ በፊት ዴቭን እንደምታሸንፈው እሱን በምታረታበት መንገድ ረታው ነበረ። ሔዋን ግን ይሄን ልትቀበለው አትችልም፣ ምክንያቱም ሉሊትን ታውቃታለች። ሉሊት ብልህና አስተዋይ ሰው፣ ሰውን መበቀል የምትፈልግ ሰው ሳይሆን ሰውን በፍቅር ማሸነፍ የምትፈልግ ሰው፣ ፍቅር የሚገዛት። እናም ደግሞ ሰው በሰጠችው ልክ ሳይሆን ባይመልስላትም እንኳን ፍቅርን መስጠት የማታቆም መሆኗን በባንቴሮ አይተናታል። ባንቴሮ ብዙ ነገር አድርጓት ነበረ። እሷ ግን አባቴን ከማደርግለት ነገር አንዳችም እንኳን አላስቀርብህም። ምክንያቱ አባቴ ሲወድቅ ብዙ ነገር እንደበዛበት ምሳር እንደበዛበት አውቃለሁ። እኔ አንተ ላይ ምሳር መሆን አልፈልግም። እናም ለአባቴ የማደርግለትን ነገር አደርግልሃለሁ ብላ ስታደርግለትን ነበረ። ሮዛም በተደጋጋሚ እሷ ብትመታትም ብዙ ነገር ብታደርግባትም እሷ አውቃ አይደለም ያደረገችው፣ እንግዲህ ነገሮችን ሳትረዳ ቀርታ ነው። የአቶ መለሰም ነገር እንግዲህ ዴቪን ሲያፋጥጣት እሷ አውቃ አይደለም ያደረገችው፣ ለእኔ በማሰብ ነው ያደረገችሁ የሰዎቹ ማንነት አውቃ አይደለም ብላ ሸፍናላት ነበረ። እሷ የምትበድላት ነገር አንድም ቀን እንግዲህ ከባሏ ጋር ለማጣላት አልሞከረችም። ግን ነገሮችን በግልጽ እና ሁሉም ነገር በእይታዋ ስር ነበረ መናገር ትችል ነበረ፣ ግን ያን ማድረግ አልፈለገችም። ምክንያቱም ሮዛን በፍቅር የምታሸንፋት መስሏት ነበረ። ግን ዴቭ ነገሮች ሮዛ ባለችው እና እሷ በጮኸችበት መንገድ እሷ በሰመረችው መንገድ ብቻ ቀጥታ የሚያይ ሰው ነው። እናም ያ የዋህነቱ ሮዛን ተጠቅማ ሉሊትን ማጥቃት ፈልጋ ነበር። እንግዲህ ሔዋን ግን ነቅታባት፣ ሉሊት ካልሆነች ግን አንቺ ነሽ በሚመስል መልኩ ዴፍ ሲወጣ ተናግራት ወጥታለች። ሮዛም አሁን ሶስተኛ ሰው ቀርባለች። ሶስተኛ ወንድ እንግዲህ እሱም ከእሱ ጋ የፍቅር ግንኙነት እንዳላት እናም ባሏም የሆነ ነገር ይዛ ወደሱ እሱ እንደምትሄድ ከባሏ የምትፈልገው ፍቅር ሳይሆን ገንዘቡ ንብረቱ እንደሆነ እናም ያም ሶስተኛውም አካል እንደማታም ነው ለሱም ታማኝ እንዳልሆነች እናም አሁን ቲኔጅ ላይ ያለች ሴት እንዳልሆነች እናም ነይሲላት ጨርቋን ጣል አድርጋ ምትሄድ ሴት እንዳልሆነች ነግራው እንግዲህ አቆላምጥህም ምክንያቱም ከአቆላ መጥኩ ለምድብኛል እና አንድ ቀን ሰው ፊት አቆላ ምጬ ልጠራህ እችላለሁ ብላ ስታወራው ነበረ። ሔዋንም ነገሮቹ እሷ እንዳደረገችውና በአንቴሮም እሷ ላይ እንደተነሳሳ ስለገባት ነገሮችን በትኩረት ማስኬድ እና መበርበር መፈለግ ጀምራለች። ወደ ውጭም እንዲታከም መጻጻፍ ጀምራለች እና ከዴቭም ከሁሉም ሰው በላይ መጨነቅ አብዝታለች አሁን ላይ እናም ዴቭም የሁለተኛ የፕሮጀክቱ ምዕራፍ መድረሱ በራሱ እስኬጁል አላወቀውም ነበረ። እንዴት እንዴት አታውቀውም? እስኬጁሉ ያዘጋጀኸው እኮ አንተና እና ሁለተኛ ምዕራፍ ላይ ደርሰናል ብላ ስትለው እሱ ተደናግጦ ይቅርታ ግን ዳታ እንድሰበስብልኝ ስለ ዛጉይ እንድታጠናልኝ ነግራት ወይም ሃሳቡ ሰጥቻት የነበረው ለሉሊት ነው። ሉሊት ግን የለችም አሁን ላይ ብሎ ሲላት እንትኑም ፕሮጀክቱም እንዲበላሽ አልፈልግም። ነገሮቹን በስርዓት ማስኬድ እፈልግ ነበረ ብሎ ሲላት አያትጨነቅ እሱ ሉሊት በጊዜ በወቅቱ ማድረግ ያለባትን ነገር አድርጋ አስተካክላ አስገብታለች ለእኔ ፒዲኤፍ ልካልኛለች ብላ ስትለው እንግዲህ በጣም ተደስተዋል ማለት ነው። እንግዲህ ሄዋንም ተጻጽፋ ከዚህ በፊት አላቃ የነበረው ሰው የሕክምና ቦርዱ ኃላፊ እንደሆነና እና የባንቴሮም ህክምና እንደ ተቀበላት ነግራት፣ ባንቴሮም ልታሳክመው ወደ ውጭ ይዛው ሄዳ ነበረ። እናም ከአንድ ወር በኋላ አሳክመው ይዛው መታለች ማለት ነው። ወደ ቤት ሲመለስ ግን እንደተሻለው ሳይሆን እንደ በፊቱ በሂደት እንደሚሻለው አሁን ላይ ህክምናውን አድርጎ እንደመጣ ለዴብም ለሮዛም ነግሯቸው ሲገቡ ሮዛ ከኋላ ሆና ስትስቅ ነበረ፣ በድርጊታቸውም ስታሾፍ አግዢ ስትባል እንኳን ከኋላ ሆና ስትስቅባቸው ነበረ። ግን ገብተው እንግዲህ ጠዋትን ቁርሱ ከበላ በኋላ ማስያዣ የሚሆነ ነገር እፈልጋለሁ፣ ከአንቺ ጠንከር ያለ ማስያዣ እፈልጋለሁ ብሎ ሲላት፣ እኔ ለአንተ የምመዛው ብር የለም፣ ከዚህ በፊት መርጥ የሰጥች ካለሁ አሁን ግን ለአንተ የምሰጥፍ ብር የለኝም። አንተ እርዝራሽ ሳንቲም እንኳን ቢሰጥፍ ይበቃሃል፣ ምክንያቱም ከምግብና ከምናምን ከምትበላው ከምጠጣው ያለፈ ነገር አታደርግም ብላ ስትለው፣ አደርጋለሁ ብሎ አላት ማለት ነው። ምንድን ነው የምታደርገው? ብላ ስትለው እኔ የመጀመሪያ እቅዴ አንቺን ማጥፋት ነው አንቺን መግደል ነው ብሏታል፣ ማለት ነው። አንቺን መግደል ብላ ብድግ ስትል እሱም እንግዲህ ብድግ ብሎ አንቆ ሰርፕራይዝ አድርጓታል ማለት ነው። እንግዲህ ቀጣዩ ክፍል እንዴት ፈተና እንደሚሆንባትና ሉሊት እንግዲህ ከሔዋን ጋር ግንኙነት ያላት ይመስለኛል። ሔዋን ደብቃት ነው ሚመስለኝ ምክንያቱም የአዲስ አበባ ላይ ማንም የምታውቀው ሰው የለም ከክፍለ ሀገር ያመጣ ዴቭ ነው እና ኮሌጅ አካባቢ ቼክ ያደርግ ኮሌጅ እረፍት ሳ ስለሆነ እንግዲህ ማንንም ማግኘት ምንም አይነት መረጃ ማግኘት እንዳልቻለ ነግረዋት ነበረ ለሔዋን እናም ሉሊት ለምን እንደዚህ እንዳደረገች እናም በጣም እንደናፈቀችው ለኢንስፔክተሩም ለሔዋንም ሲነግራቸው ነበረ። እንግዲህ ከናፈቀችም ለምን እንደዚህ እንዳደረገችም ለመጠየቅ እሷ አግኝታ መጠየቅ አለብህ ፈልጋት ብለዋለች ሔዋን ግን ፕሮጀክቱ ሳትልክላት እየሰራች እያለ ነበረ ከቤት የወጣችው እና ምንም አይነት ግንኙነት ባይኖራቸው ከእሷ ጋር ባትደዋወል ያለችበት ማታቅ ቢሆን እንግዲህ ልትልክላት አትችልም ነበረ ማለት ነው። እንግዲህ ነገሮች ቦታ ቦታ እንዲዙና ዴቭም ስህተቱ እንዲገባው በስህተትም እንደፈረጃት እንዲገባው ነው እንግዲህ ሔዋን እንደዛ ያደረገችው ይመስለኛል። ሔዋን ነገሮች ሁላ ገብተዋታል። ምክንያቱም ዴቭ በሚያይበት መንገድ አይደለም እሷ የምታየው፣ በአትኩሮትና በማሰላሰል ነው ምታየው እንግዲህ በባለፈው ቢላዋ ይዛ ሮዛ ቢላዋ በእጇ ይዛ እሱን ለማንሳት እየታገልኩ ነው ብላ ስትነግረው፣ እንግዲህ አምኗት ልጅ የተሸከመ ሴት ናት ብሎ ይቅርታ ሲጠይቃት ነበረ ሰው ልትገል የተዘጋጀች እሱንም ልታጠፋ የተዘጋጀች ሰው መሆኗን እያለ እሱ ግን ሸፍኖ አለማየት ማለት ባለመቻሉ፣ ማለት ነው። እንግዲህ ቀጣዩ ክፍል አብረን የምና ይሆናል አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። እንግዲህ ቀጣዩ ክፍል ለሮዛ ፈተና እንደሚሆንባት ይታወቃል። ምክንያቱም ባንቴሮ ድኖዋል። ሔዋን የእሷን ተንኮል ሚስት ሆና እንዳልተቀመጠች ለሚስትነት እንዳልተቀመጠች ዴቭን ለማጥቃት እንደተቀመጠች ነቅቶባት ነቅታባታለች እንግዲህ ቀጣዩ ክፍል አብረን የምናይ ይሆናል አብራችሁን ስለነ